ሰዎች ተረጋጋ! ወደዚህ አጥቶ ታሚ ኮይ ወንገሪ ማረባ ሰው ነኝ። ለምንድን ነው ከሰው ሁሉ ነው እንደዚህ የሚጠለቅ? እኔ መሞት ነው ያለብኝ። በቃ ነው ብራሽ አሰኝ ማለት ነው ኩልሽ ነው አይደለ? ቆይ ሀና ብትሰማ እኮ ጎዳና ላይ ወጣ ነው የምጥልሽ። እኔ ይሄን ስለደበኩልሽ ነው አይደለ? ቆይ ደግሞ ታገኛታለሽ። አይልሽ፣ ኩኩ ሲጀመር የራስሽ ጥፋት ነው። እኔ ሳሚ ሲነኩብኝ እንደ እብድ እንደሚያደርገኝ ታውቂያለሽ። ለምን ሳሚን ነካሽብኝ? አንድ ነገር ልንገርሽ፣ ቤቴ እኔ ሳሚን አፈቅራለሁ እሱን ደግሞ መካድ አልችልም እሺ አሁን ልትሄጂ ነው ከሳሚ ጋር ምሳ ግብዣ አለብኝ ከማን ከእኔ ሳሚ ጋር ኧረ በእናትሽ አትቀልጂ እንዲ እኔ መቼም ቢሆን ላምንሽ አልችልም ሳሚ እኔን ትቶ አንቺ ሊጋብዝሽ አይችልም ያምሻል እንዲ ወይኔ ደግሞ ጭንቅላት ጤነኛ አይደለም በሽተኛ ሆኛለሁ እንጂ መቼም ቢሆን ሳሚ ከአንቺ ጋር እራት አይበላም ነግሬሻለሁ ሆኗል እንግዲህ ቤትዬ፣ የሆነውን ደግሞ በፀጋ ብትቀበይ ነው የሚያዋጣሽ። ጭራሽ እኔን የሚንቀኝ ላአይኑ እንኳን ማየት የማይፈልግ ሰውዬ አንቺንማ መቼም ቢሆን ምሳ አይገብዝሽም። እሺ፣ የራስሽ ፈጠራውን ዝም ብለሽ አቀባጥሪው። ቻይ እንግዲህ ቤትዬ። ወይኔ ቤት የተዋረድኩ። ይህ ውርደት ነው፣ ይሄ ውርደት ነው። ጭራሽ በሌለኝ ሰራተኛ ምሳ ምናምን ነገር የገብዛል። ወይኔ ቤት

አጠገቤ እንዳይደርስ ካልሆነ ግን ውርድ ከራሴ አንቻዊ እኮ ነው እንዳለከኝ። አዋን ዘይድ እናፈልግ አዌ እኔ እንደዚህ አልሽ። እሺ አንድ ድርስ ሁሉም ነገር ላስረዳሽ። ምንም የምታስረዳኝ ነገር የለም። አብዬ ሁሉም ነገር እኮ ነው በስተት እኮ ነው። ኧረ፣ እሱን ሂድና ለዛሽ ለአና ንገራት። አቤ ለአንድ ጊዜ ብቻችን ትሆናለህ፣ እንዳትንቀሳቀስ፣ ሰማኛለህ። እኔ ካንተ ጋር ምንም መነጋገር ነገር የለኝም። አንተ ለኔ ሞተሃል። ሁሌም ግን ነገር አቅምን አውቆ መኖር ጥሩ ነው። ታላቅ ችሎታ ነው ሲባል አልሰማ

ሰላም ጤና ይስጥልን ውድና የተከበራችሁ የአሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ይዤላችሁ የመጣሁት ሳባ ነው ክፍል 25። ይዤላችሁ መጥቻ ያለውኝ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በተስናንተ እንጠይቃለን ማለት ነው። እንግዲህ እዚህ ጋር ሳሚ እንግዲህ ከቤቲ ጋር እየተጀራጀሩ ነው ማለት ነው። ቤቲ አርግዣለሁ እያለች ሆዷ ውስጥ ጨርቆ ተፋ እንግዲህ በን ይገኛሉ ማለት ነው። እዚህ ጋር ደግሞ የሳቢን እንግዲህ ሳሚን በጣም ይወዳታል። እሷ ግን ከሀና ጋር አብሮ የሚሰሩ መስሏት እንግዲህ እሱን እየጠላች ትመጣለች ማለት ነው። እንግዲህ ቤቲ እንግዲህ ቆይ ምን ማለትሽ ነው? እያላት የሀኒ ሳቢን አስራት ነበረ አግዳት ነበረ ማለት ነው። በእንጀራ እናቷ የምትሰቃይ ሳባ ማለት ነው። እንግዲህ ስነስርዓት ይኑሮሽ እዚህ ጋር ምንድን ነው የምታወሪው? እያለ ሳሚ ለቤት ይጮህባታል ማለት ነው። አንተ ማለት እኮ የልጅ አባት እኮ ነክ። አንቺ ስነ ስርዓት ይኑሮሽ እያለ ይመልስላታል ማለት ነው። እኔና አንቺ በደንብ እንተዋውቃለን። ይሄ ልጅ ማን እንደሆነ እንኳን አልታወቀም። ዝም ብለሽ እኔ ላይ ነው የምታሳቢው እንዲሁም እያለች እሷ ትመልስለታለች ማለት ነው። የሰው ልጅ አምጥተሽ ልታሸክም የሚፈልግሽ እኔና አንቺ እኮ በደንብ እንተዋውቃለን። የሰው ልጅ እኮ ነው። ለምንድን ነው አንቺ የማታፍሪው እያለ እኔና አንቺ በደንብ ተዋውቃለን እያለ ይመልስላታል ማለት ነው። ሳሚዬ ቆንጆ አጥሚት ሰርቼልሃለሁ እያለች የእሱ አይደለም እንዴ ሳሚ ይ ያንተ ነው የእኔ ስለማጠጣ ነው የእሷ ስጫት ያለ እኔ ራሴ አጠጣዋለሁ እያለች ቤቲ ወስዳለች ማለት ነው። እንግዲህ ምን ሆነሻል አንቺ? እኮ የእኔ የሰራሁት እኮ የሳሚ ነው እንጂ ቤቲ ለአንቺ አይደለም ትላታለች። እንግዲህ ኧረ እባክሽ እያለ ልብ ቅርጽም አለው ያለ ሀና ሀና ነቃሽ ነቃሽ እንዴ እያሉ እስኪ ዞር ባሉ አየት ተንተ ተፈስ እያሉ ምንድን ነው ምንድን ነው? ወጀህን ከሀና ጋር አንሳ እያሉ እንግዲህ አይዞሽ አይዞሽ ሀናዬ እያሉ ነው። አንተ ወጀህን አውርድ ከሀና ጋር እያሉ ቤት እና ከኩኩ እትን ይሏታል ማለት ነው። እዚህ ጋ ደግሞ አንቺ ታመሽ ነው አና እያለች እስኪ ቀስ ብለሽ አውሪ ምን ሆነሽ ነው አንቺ? ምናገባሽ እያሉ እንግዲህ ሀኒዬ እያለች እንግዲህ እኔ እህትሽ እያሉ እንግዲህ እዚህ ጋር እንደምትመለከቱት ኩክዬ በእናትሽ ሳሚ የልጄ አባት እኮ ነው ተይልኝ በእናትሽ ልጅነቴን ሁሉም ነገሬ ትምህርቴን ሁሉም ነገሬን እህቶቼን ቤተሰቦቼን ያጣሁበት ነገር ነው እና ተይልኝ በእናትሽ ሳሚ የኔ ተይልኝ ስትላት እና ምላዝርግ ብለሻል እኔ ፍቅር ይዞኛል ትላታለች ማለት ነው ኩኩ እዚህ ጋር ደግሞ እንደምትመለከቱት አቤል እና ሳባ አንድ ላይ ቆሞ ፍቅራቸው እያወሩ ነው። እኔ ከአሁን በኋላ ሳሚ የኔ ሞተዋል ማለት ነው ከጀልባ የሆነ ከሀና ጋር እየሰራ ነበረ ከጀልባ የሆኑ በጣም እኔ ጎዳኝ፣ ፍቅር ማለት ይሄ ነው ወይ ማለት ነው። እኔ እኮ ካወጣሁት ከልቤን ካወጣሁት ቆይተዋል ትለዋለች ማለት ነው ለአቤል እንደዚህ ብላ ትመልስለታለች ማለት ነው። እና እዚህ ጋር ደግሞ ሀናን እንግዲህ አስራት ነበረ እንዳሰረቻት ሳቢን አስራት ነበረ። ከዛ በኋላ አስራት እንደምንም አድርጋ ገመዱን ፈታ ወደ ቤቷ ስደርሳ እንግዲህ ቤቷ ስደርስ እንግዲህ ኑ ተቀያየር ኩኩ፣ ነይ አንቺ ተደገፈት ሳሚ እንተ ተነሳ አንተ ኸኒ ወንድ ልጅ ሲነካት አትወድም ትላለች ማለት ረባካችሁ አሟታል። እኔ የምፈልገው ሳሚን እንዲደገፈይ ነው ትላለች። ሳቢዬ ሳሚዬ፣ ባክህን እኔ ከእኔ በአንተ ነው የምደገፍ የምፈልገው ትላለች ማለት ነው። እንደዛ ስትላት እንግዲህ ቤቴና ኩኩ በጣም እንደ እሳት ይቃጠላሉ ማለት ነው። እንደዛ ተቃጥሎ እየተንጨረጨሩ ነው ማለት ነው። ከዛ በኋላ እዚህ ጋር ሳቢና አቤል ወደ ሀና ቤት እያመሩ ይገኛሉ ማለት ነው። እንግዲህ እነሱ ማለት እረ ተረጋጊ በናትሽ፣ ሳቢ ተረጋጊ እባክሽ በናትሽ፣ እረ ተረጋጊ እያላት ነው። ሳባ በናትሽ፣ ሄጄ ዋጋቸው ነው የምሰጣቸው። ቆይ አንቺ ምንድን ነው ያቀድ ነው መቀዳቸው በሙሉ ልታበላሽ ይፈለግሽ አሳልፋኝ ባከሳኔ ሄጄ ነግራቸው ነው። ሳባ የነሱ ፍላጎት ይሄ ነው፣ የውልሽ የነዛ ወረቀቶች እንዲወሰዱብን እንደዚህ ስሜታዊ ስትሆኚ ነው። አሳልፋኝ ባከስ ስትለው ምን ልታነጊ ነው? እሺ ይላታል። ከዛ በኋላ አሁን ወደ ኮኮ ቤት ወደ ሀኒ ቤት ሄዶ እንግዲህ እሺ ሀኒቾ ቆይ፣ እንዴት አመለሽ? ትላታለች እኔ እኮ ነኝ ሀቢ ሀና ማለት ሳባ እንዴት አድርጋ እንዳሰረችኝ እኔ አውቅ ነበረ፣ ግን እንደምንም አድርጌ በጥርሴም ሆነ በእጄም ሆነ እንደምንም አድርጌ ገመዱን ፈችቼ ወደ ቤቴ መጥቼ ያለው ሀና። ሳባ ተቀይራለች። እንደ ድሮ እኮ አይደለችም። ጥረታለች ማለት ነው። አው እንደ ተቀይረችም አናቃለን ስትል ሳሚ፣ በእናታችሁ ስለ ሀኒ ነገር ስለ ሳባ ነገር አታውሩብኝ እያለ ይመልስላቸዋል ማለት ነው። ምን ነው አዲስ ፍቅረኛ ይዛሃል፣ አይደለም እንዴ? ለምንድን ነው ብትነካስ ይሏታል ማለት ነው። ከዛ በኋላ እሺ፣ ውጪ ንውጣ እያሉ ሁለቱም ሀኒና ያመራል እደውለት አለሁ እያለች ወደ ወደ ሳሜ ጋር ሳባ ስልክ እየደወለች ትገኛለች ማለት ነው። እንግዲህ ስልክ ሲደውለት እንግዲህ ስልኩን እያነሳውና ሳባ እያላት ነው አይል ሳባ እያለ አንተ ሳሙኤል ያለችው በጣም አድናቂ እንደሆን ከነገርሃ ይገባል ስትለው ይገኛል ማለት ነው። የዛሬ ቪዲዮችን ይሄ ይመስላል። ከወደዳችሁት ላይክ ሰብስክራይብ በማድረግ ቤተሰብ ውስጥ ትናንት ጠይቃለን። ሰላም ለሀገራችን።